ቀይ ባህር አፋፍ ላይ ትንቅንቁ በርትቷል። ቀይ ባህር እንገባለን፣ አትገቡም፣ ፍጥጫውም ተካሯል። ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ ኢትዮጵያ ላይ በዛቱ ማግስት ፊልድ ማርሻል ብርሃኑ ጁላ ለወታደራዊ ጉብኝት ሞስኮን ረግጠዋል። በሚስጥር እንዲያዝ የተደረገው የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሞስኮ ጉብኝት አስመራን አርዷል። ጠቅላይ ታማዦር ሹሙ የአየር ኃይሉን አዛዥ ጄኔራል ይልማ መርዳሳን አስከትለው መስኮ መገኘታቸውም ብዙ እያስባለ ነው ቀናት በፊት ጀነራል አበባው ታደሰና ፊልድ ማርሻሉ ግዙፍ ሰራዊት እየተገነባ እንዳለ የዚህ ዓላማውም የኢትዮጵያን ሉዓላዊነትና ብሔራዊ ጥቅም ለማስከበር እንደሆነ አስረግጠው ተናግረዋል። የኢትዮጵያ ብሔራዊ ጥቅም ደግሞ ከባህር በር ጋር የተቆራኘና የተገናኘ ነው። ታዲያ ፊልድ ማርሻሉና ጀነራል ይልማ ሞስኮ የመግባታቸው ጉዳይ ተዋጊ ጄቶችን እና የጦር ሄሊኮፕተሮችን ለመሸመት እንደሆነ በስፋት እየተዘገበ ነው። የጦር መሳሪያ ሸመታ አላማውም የባህር በሩን ለማስከፈት ሊሆን ይችላል እየተባለ ነው። ኢትዮጵያ የባህር በር እንድታገኝ ትልቅ መሻት ያላቸው ቭላዲሚር ፑቲን ኢትዮጵያ ባህር በሩን እንዲከፈትላት ወታደራዊን ጨምሮ ከፖለቲካ እስከ ዲፕሎማሲው መስክ ለማገዝ ፍቃደኛ ናቸውም ተብሏል። ታዲያ በዚህ የኢትዮ ኤርትራ ትኩሳት በተባባሰበትና ሻዓቢያም አሰብን እንጠቃለው በሚል በፍርሃት በተረበደበደበት በዚህ ወቅት የኢትዮጵያ ከፍተኛ የጦር መኮንኖች ሞስኮ ክሬምሊ ቤተ መንግስት ተከስቷል። ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ወደ ቀይ ባህር ለመግባት የጦር መሳሪያዎችን እየሸመተች እና ወታደራዊ ኃይሏን እያዘጋጀች እንደሆነ እናውቃለን ባሉ ማግስት ነው ፊልድ ማርሻሉ ለድንገተኛ ሚስጥራዊ ወታደራዊ ጉዞ ራሽያ የገቡት። ስለ ፊልድ ማርሻሉ ይህ ጉብኝት ከኢትዮጵያ በኩል የወጣ ምንም መረጃ ባይኖርም ስፑትኒክ ኢትዮጵያ ግን የራሽያ መከላከያ ሚኒስቴሪን ዋቢ በማድረግ ፊልድ ማርሻል ብርሃኑ ጁላና ጄኔራል ይል ከተማ መርዳሳ ሞስኮ እንደሚገኙ ዘግቧል። በዚያ ቆይታቸውም ከሩሲያ ምክትል መከላከያ ሚኒስቴር አሌክሳንደር ፎሚን ጋር እንደተወያዩም ታውቋል። ስለ ውይይታቸው የወጣ ዝርዝር መረጃ ግን ዘገባው አላሰፈረም። ሆኖም የፊልድ ማርሻሉ የሞስኮ ወታደራዊ ጉዞ ዓላማ፣ የኢትዮጵያን ጦር ለማፈርጠምና ለማሳደግ ያለም እንደሆነ ተዘግቧል። ባለፈው ሳምንት መጨረሻ ፊልድ ማርሻሉና ጄኔራል አበባው በሰጧቸው አስቴቶች ኢትዮጵያ ግዙፍ ጦር እየገነባች እንደሆነ አስረግጠዋል። የዚህ ግዙፍ ጦር ግንባታ ደግሞ አገሪቱ ላዕላይነት ለመጠበቅ እና የባህር በር ጥያቄዋን ለማስመለስ እንደሆነ ጠቅሰዋል። የአሁኑ የፊልድ ማርሻሉ ጉዞ ዓላማም በዋናነት የኢትዮጵያን አየር ኃይል አቅም ለማሳደግ የታለመ እንደሆነ ተገምቷል። ወታደራዊ መረጃዎች እንደሚጠቁሙትም በአሁኑ ወቅት ኢትዮጵያ የታጠቀቻቸው አብዛኞቹ ተዋጊ ጄቶች ራሺያ ሰራሽ ናቸው። ከወራት በፊት በአዲስ አበባ ሰማይ ላይ ሲገማሸር የታየው ሱ 27 እና ሱ ሰላሳ የጦር ጄቶችም ራሺያ ሰራሽ ናቸው። ታዲያ ፊልድ ማርሻሉ በዚህ ጥብቅ ጉዞአቸው የአየር ኃይሉን አዛዥ አስከትለው ተጓዙትም የአየር ኃይሉን አቅም ለማሳደግ ተዋጊ ጆቶችንና ሄሊኮፕተሮችን ለመሸመት ሊሆን ይችላል ተብሏል። ፊልድ ማርሻሉና ልዑካቸው ከሩሲያ ጋር ወታደራዊ ጉዳዮችን ተፈራርመው የሚመለሱ ከሆነ በእርግጥም ፑቲን አሰብ ኢትዮጵያ እጅ እንዲገባ ጨክነዋል ማለት ነው። ከወራት በፊት የራሽያና ኢትዮጵያ የባህር ኃይል በጋራ ለመስራት መፈራረማቸውም እዚህ ጋር የሚጠቀስ ነው። በእርግጥም ፑቲን ገብተውበታል። ከወራቶች በፊት የኢትዮጵያና የራሽያ ባህር ኃይል በጋራ በተፈራረሙት ሰነድ ማስወገድ የኢትዮጵያን ባህር ኃይል ራሽያ ለማገዝና ለማሳደግ ፈቃደኛነቷን አሳይታለች። እንደሚታወቀው ከ40 ዓመት በፊት አሰብ ላይ ያለውን የነዳጅ ማጣሪያ ለኢትዮጵያ የገነባችው ራሽያ ዛሬ ደግሞ በሌላ ስምሪትና ተልእኮ ከተፍ ብላለች። ጸረ ምዕራባውያን አቋም በመያዝ ለሞስኮ ስስ ልብ ያላቸው ወዲ አፎን ፕሬዝዳንት ኢሳያስ አፈወርቂ በሰሞነኛው የራሽያ የአሰብ ተልእኮ ብቻቸውን ቀርተዋል። ከወራት በፊት ወደ አዲስ አበባ የራሽያ የባህር ኃይል ልዑክ ወደ አዲስ አበባ ለጉብኝት የመጣ ሲሆን ኩን ተልኮ በርካቶች የራሽያ መንግስት ከአርባ ዓመት በፊት አሰብ ላይ ከፈጸመው ድርጊት ጋር አያይዘው ታሪክ ራሱን እየደገመ ነው በማለት ሲናገሩ ነበር። በአሰብ ጉዳይ ከአመታት በፊት ልዩ ውለታ የዋለችው ራሽያ ዛሬ ደግሞ በቪላድሚር ፑቲን ፊት አውራሪነት የአሰብን ውጥረት አስታካ ሌላ ተልዕኮ ወስዳለች። ከአራት ዓመት በፊት ኢትዮጵያ የባህር ኃይሏን ዳግም ስታደራጅ ባህር ሳይኖራት የባህር ኃይል ማደራጀት ምን ይሉታል ሲሉ ሲሳለቁ የነበሩትን ሁሉ እጅ ባፍ የሚያስይ ዜና ነው ከወደ ኢትዮ ራሽያ የብብር ዜናዎች እየወጡ ያሉት በወቅቱ የራሽያ የባህር ኃይል ልዑክ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውንና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝቶ ነበር። ሁለቱ ሀገራት በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያም ከስምምነት ላይ ደርሰውማል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፌሳ ትብብሩ በስልጠናና አቅም ግንባታ ዙሪያ እያተኮረ ነው በማለት በወቅቱ ዘግበዋል። ሁለቱ ሀገራት በጋራ ባህር ኃይልን በሚያጠናክሩና በቀጣይ ትብብሮችን ለማመቻቸት የሚያስችል ስምምነት ነው በወቅቱ የፈረሙት ኢትዮጵያ ገና የባህር በር ሳታገኝ ሞስኮና አዲስ አበባ በባህር ኃይል ጉዳይ በጋራ ለመስራት ስምምነት መፈራረማቸው ከጀርባ ያለቀ ነገር አለ ወይ የሚል ጥያቄን አጭሯል። ምንም እንኳን ኢትዮጵያ በአሁኑ ወቅት የራሷን የባህር በር ባይኖራትም የባህር ኃይል ጦር አደራጅታ የባህር በሩን እየተጠባበቀች ትገኛለች። ኢትዮጵያ በቀይ ባህር ላይ ታሪካዊ የባለቤትነት ጥያቄ ማንሳቷ ከኤርትራ ጋር ውጥረት ውስጥ እንድትገባም አድርጓታል። ምንም እንኳን ኤርትራ የቀይ ባህርን ጉዳይ አታንሱ የተዘጋ ፋይል ነው ብትልም፣ ኢትዮጵያ በአሰብ ላይ ታሪካዊ ጥያቄን አንስታ ከተሳካ፣ በሰላም ካልሆነ በኃይል አማራጭ ለመቆጣጠር እየተዘጋጀች እንዳለ ፕሬዚዳንት ኢሳያስ አፈወርቂን ጨምሮ በርካታ የሻቢያ ሹማምንትን ያስደነበረ ጉዳይ ነው። ኢትዮጵያ ፍትሐዊ የባህር በርና የቀይ ባህርን ጉዳይ ማንሳቷን ተከትሎም ከኤርትራ ጋር ፍጥጫ ውስጥ ገብታለች። ይህን ተከትሎም አፍሪካ ቀንድ ቋፍ ላይ ወድቋል። ውረድ እንውረድ እየተባባሉ ያሉት አዲስ አበባና አስመራ ቀንዱን ወደ ጦርነት ሊከቱት ይችላል በሚል ቀጠናው ክፉኛ ታውኳል። ኢትዮጵያ በ1990 የባድመ ጦርነት በጦር ሜዳ አግኝታ በፖለቲካ ያጣችውን ድል ለማስመለስ አሽመራ ደግሞ የጦር ሜዳውን ሽንፈት ለመበቀል ከ20 ዓመት በኋላ ዳግም ተፋጧል። ያረጁ የጃጁ የሻቢያ ታንኮችና የኢትዮጵያ ዘመናዊ ታንኮች በመድፍ ርቀት ተፋጧዋል። ኢሳያስ አፈወርቂ ኢትዮጵያ አዳዲስ የጦር መሳሪያዎችን እየገዛች ወታደሯንም እያስጠጋች ትገኛለች፣ ለጦርነትም እየተዘጋጀች ነው ብለዋል። ጥልቅ ምሽጎችም እየተቆፈሩ ነው፣ ሜካናይዝድ ጦር ወደ ድንበር በገፍ እየተጓጓዘ ነው። የታሪክ መዛግብት እንደሚያስረግጡት ኢትዮጵያና ኤርትራ በደም የታጀበ ታሪክ ነው ያላቸው ሁለቱ ሀገራት በ1990 መጀመሪያ በድንበር ውዝግብ ወደ ጦርነት ገብተው ከ100 ሺህ በላይ ሰዎች እንደ ቅጠል ረግፏል እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ በሀገራቱ መሀል የሰላም ስምምነት ቢደረስም ጦርነቱ ግን ጠባሳውን አሳርፎ ነው ያለፈው ከላይም ከታችም ከውስጥም ከውጭም ኢሳያስ ጠላት በዝቶባቸዋል በተለይም ደግሞ የኢትዮጵያ የቀይ ባህርና የባህር በር ጥያቄ ለስልጣኔ ጭምር ያሰጋኛል በማለት ባለፈው ቅዳሜ ዛቻና ማስጠንቀቂያ ሲያሰሙ ነው የታዩት። በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንድ ግድ እንደሚላት ብዙዎች ይስማማሉ። በግድም በውድም በዓለም አቀፍ ሕግም ኢትዮጵያ ወደብ እንዲኖራት መፈቀዱ አይቀሬ ነው የሚሉ ድምፆች ገዝፈው እየተሰሙ ነው። በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታንና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነት የአሜሪካና የአውሮፓ መንግሥታት ጠንቅቀው ነው የሚያውቁት። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ። በህዋት አሳልፎ ሰጭነት ኤርትራ ከኢትዮጵያ አሰብን ከመመንተፏ በፊት ግን የንጉሰ ነገስቱና የደርግ መንግሥታት አሰብ ከጥንት ጀምሮ የኢትዮጵያ የሀቅ ርስጥ መሆኑን ተገንዝበው አልምተው ይጠቀሙበትም ነበር። እዚህ ላይ መዘከር የሚገባው በቀድሞ የሶቪየት ህብረት ተርአዶ የተቋቋመው የአሰብ የነዳጅ ማጣሪያ ነው። ይህ ተቋም በዘመኑ ለኢትዮጵያ እጅግ የሚጠቅም በቀን 800 ሜትሪክ ቶን የነዳጅ ድፍድፍን ያጣራ እንደነበር ታሪክ ይናገራል። ኤርትራ ይህን የራሷ ስታደርገው ግን በመቶዎች የሚቆጠሩ የተቋሙ ባለሙያዎች ተበትነዋል። ተቋሙም ስራ ፈትቶ ወደ ዝገት ተለውጧል። ራሱን ወደብንም ኤርትራ ምንም እየፈየደችበት አይደለም። እንግዲህ አሰብ በጉልበትና በሸፍት ከኢትዮጵያ ተነጥቆ ለኤርትራ የተዳረገ የኢትዮጵያ አንጡራ ገንዘብና እርስት መሆኑ ብዙዎችን ያስማማል። ታሪክ የሚነግረንም ያንን ነው። በአሁኑ ወቅት ታዲያ ኢትዮጵያ በአሰብና እንደዚሁም ደግሞ በባህር በር ጉዳይ ጥያቄ ማንሳቷን ተከትሎ የሻ የማብያ ሰዎች ቢንጫጩ የሚፈረድ አይደለም። ኢትዮጵያ ግን የባህር በር ከማግኘት የሚያስቆመኝ የለም በማለት አቋሟን አሳውቃለች።